ሰላም ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችን ትላንትና በችሎት ከተነሳው የቀነኒ ዲያሪ ጉዳይ አልወጣንም። እንግዲህ የትላንትና ችሎት ለዛሬ ጠዋት መቀጠሩ ይታወቃል። ዛሬ ደግሞ ፍርድ ቤቱ ምን የወስን ይሆን በሚል በጣም ብዙዎች በጉጉት እየጠበቁ ይገኛሉ። ዛሬ ፍርድ ቤት የሚወስነው ነገር ምን እንደሆነ አልታወቀም። ከዛ በኋላ እሱን ተከታትለን ወደ እናንተ መናደርስ ይሆናል። ነገር ግን ትላንትና ከቀነኒ ዳያሪ ጋር ከተነሳው ጉዳይ ጋር በጣም ብዙ ሀሳቦች ሲመላለሱ ሰንብተዋል። ከእሱ ጋር ተያይዞ አንዳንድ ጉዳዮች ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ደግሞ ጊዜ ሚዲያን እንዲሁ ሰብስክራይብ እንድታደርጉ በትህትና ጠየቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። በትላንትናው ለት ውሎ በነበረው ችሎት ላይ ከአንዷለም ጠበቃ አንደበት ተሰማ ከተባለው ከቀነኒ አዱኛ ቀን ውሎ መመዝገቢያ ወይም ዳያሪ ጋር ተያይዞ ብዙ አነጋጋሪና አጨቃጫቂ ነገሮች ተነስተው ግራ ቀኝ ሲራገቡ ውለው አድረዋል። እርግጥ ነው ከሕግ አግባብ አንጻር ሲታይ ግለሰቦቹ ያነሷቸው ነገሮች እውነትነት እያላቸው ይመስላል ይላሉ አንዳንድ ግለሰቦች ለዚህም ይመስላል ብዙ የህግ ባለሙያተኞች ጉዳዩ ላይ ዳያሪው እንዴት ሆኖ ነው የተጠርጣሪ ጠበቃ እጅ ውስጥ እየወደቀው የሚሉና ሌሎች ነገሮችን ከሙያ አንጻር እያነሱ ሀሳብ ሲሰጡ የተስተዋሉት። ከዛ በመለስ ቀነኒ ዳያሪዋ ላይ ጻፈች የተባለው ጉዳይን በተመለከተ ጉዳዩ ይመለከተናል ከሚሉ ሰዎች መካከል ደግሞ ገሚሶቹ እንዲህ ይላሉ የአንዷለም ጎሳ ጠበቃ ቀነኒ ዳያሪዋ ላይ ራሷን የማጥፋት ሀሳብ እንዳላት መጻፏን ገልጾ መከራከሩን ሰምተናል። ቀነኒ በሕይወት እያለች ራሷን የማጥፋት ሀሳብ እንደነበራት ካወቀ አንዷለም ራሱ ዳያሪዋን የማንበብ አጋጣሚ አልነበረውም ወይ? ከነበረውስ ጉዳዩን በተመለከተ ለምን የስነ ልቦና ሕክምና እንድታደርግ ወይንም ደግሞ በዘመድ አዝማዶቿ አሊያ ደግሞ በወዳጆቿ ስለምን እንድትመከር እንድትዘከርና እንዲህ ላለው ክፉ ሀሳብ ያነሳሳት ነገር ምን እንደሆነ እንድትጠየቅ ለምን አላደረገም? ሲሉ በሌላ መልኩ ደግሞ ከዲያሪው ጋር ጥርጣሬ ያላቸው ሰዎች ዲያሪው ላይ ተጻፈ የተባለውን ነገር ራሱ እርሷ ራሷ ስለመጻፏ ምን ማስረጃ አለ? ፖሊስስ ማስረጃ ሲሰበስብ ዳሪዋን ለምንድን ነው ወዲያውኑ ያላገኘው? ፖሊስ ቤቱን በበረበረበት ወቅት ዳያሪዋን እያላገኘው ይሁነኝ ተብሎ ተደብቆ ነው ወይ ከሆነስ ይህንን ያደረጉ ሰዎች መረጃ በማሸሽ አይከሰሱም ወይ? የሚል ጥያቄ ያነሳሉ። ሌሎች ደግሞ እንዲህ የ14 ቀን ቀጠሮ እየተሰጠ የሚቀጥለው እስከ መቼ ነው? ቀነኒ ተገድላ አይደለም ራሷን አጥፍታ ነው ቢባል እንኳን በሕይወት ሳለች ለደረሱባት አካላዊና ስነ ልቦናዊ ቀውሶች ተጠያቂ የሚሆን አካል የለም ወይ የሚሉ ጥያቄም የሚያነሱ ሰዎች ብዙ ናቸው። ወደ ዋናው ጉዳይ ስንመጣ ለዚህ ሁሉ ርዕሰ ጉዳይ መነሻ ሀሳብ የሆነን የድምፃዊ አንዷለም ጠበቃ በፍርድ ቤት ቀነኒ ዳያሪዋ ላይ ራሷን ለማጥፋት ሙከራ እንደምታደርግ የጻፈችበት መረጃ አለ ማለቱ ነው። ከዚህ ጉዳይ ጋር ተያይዞ ታዲያ ከዚህ ጉዳይ ጋር ተያይዞ ታዲያ ከሕግ አግባብ ብዙ ሰዎች ሀሳባቸውን በማ ማህበራዊ ሚዲያቸው ላይ የገለጹ ሲሆን፣ ለዛሬው ግን በወላይታ ሶዶ ዩኒቨርሲቲ የህግ መምህር፣ የሰብአዊ መብት ተሟጋጅ፣ እንዲሁም በደቡብ ኢትዮጵያና በፌዴራል ማናቸውም ፍርድ ቤቶች ጠበቃና የህግ አማካሪ የሆኑት አቶ አበባየሁ ጌታ እንዲህ ሲሉ ከጉዳዩ ጋር ተያይዞ ያላቸውን ሙያዊ አስተያየት ሰጥተዋል። ጠበቃው በእርሰ ጉዳያቸው እንዲህ ላሉ ስለ ቀነኒ ዳያሪ ይላሉ። የወንጀል ምርመራ በተለይም የነፍስ ግድያ ወንጀል ምርመራ እጅግ ውስብስብና ቀጥተኛ ማስረጃ በግልጽ ከሌለ እጅግ አዳጋችና አስቸጋሪ የወንጀል ዓይነት መሆኑን የህግ ባለሙያተኞች የሚያውቁት ሀቅ ነው። በተለይም ሟች በሰው እጅ ወይ ደግሞ በራስ እጅ ነው ሕይወቱ ያለፈው የሚለው ጥያቄ በብዙ ውስብስብ ምርመራ እንዲሁም ቴክኒክና ታክቲክ ማስረጃዎች ታግዞ በአግባቡ ተተንትኖ ወደ አንዳች ድምዳሜ የሚያደርስ

እሙን ነው። በተለይ በተያያዘው ጉዳይ የቀነኒ ማስታወሻ ደብተር ነው የተባለው ወደ ተጠርጣሪው ጠበቃ እጅ እንዴት ሊገባ ቻለ? መቼና ለምን? የብርበራ ትዕዛዝ ሲወጣስ በተለይም በእንዲህ አይነት የነፍስ ግድያ ወቅት ራስን የማጥፋት ጉዳይ ላይ ፍንጭ ሊሰጡ የሚችሉ እንደ የስልክ ንግግሮች፣ የማስታወሻ ደብተሮች፣ የተቀደዱ ወይ የተሰበሩ ካሴቶችና ሌሎች ማስረጃዎች በመርማሪ ፖሊስ እጅ መግባት አልነበረባቸውም ወይ? ወይንስ በሰዓቱ ተደብቀዋል? ጠበቃው በእጅ ያለ ያለውን ማስታወሻ ደብተር ከየት አገኘው? እንዳገኘውስ ለምን የምርመራ አካል አላደረገውም ወይስ ወደ በኋላ ለመከላከያ መልስ ለመጠቀም በማሰብ አቆየው እውን የእሷ ማስታወሻ ደብተር ስለመሆኑስ ምን ማረጋገጫ አለ ለምንስ በዚህ የምርመራ ወቅት ተነሳ በአሁኑ ሰዓት ክርክሩ ወንጀል ፈጽሟል አልፈጸመም ወይንስ ደግሞ የዋስትና መብት ይጠበቅ አይጠበቅ የሚለው ነው ፍርድ ቤት ውስጥ በዚህ ማስታወሻ ነው በተባለው ደብተር ላይ ምን አይነት ብይን ይሰጥ ይሆን የሚል ጥያቄ ያነሱና እንዲህ ላሉ ሲቀጥሉ እልፍ ጥያቄዎች አንድ እውነት ንጹህም ማይቀጣ ወንጀለኛም ማይለቀቅ ሀቅ ትውጣ ሲሉ ሀሳባቸውን አሳርገዋል። አቶ አበባየሁ ይህንን ሀሳባቸውን በማህበራዊ ሚዲያቸው ላይ ካጋሩ በኋላ ከደቂቃዎች በኋላ መልሰው የአርቲስት አንዷለም ጎሳ ጠበቃ አቶ ሊበን አብዲ ደውለውላቸው እንደነበርና ለአነሱት ሀሳብ መልስ እንዲሰጧቸው እንዲህ ሲሉ አስታውቀዋል። የአርቲስት አንዷለም ጎሳ ጠበቃ አቶ ሊበን አብዲ ከደቂቃዎች በፊት ደውሎልኝ ነበር። ምን ምን አለ ይላሉ ሲቀጥሉ ምን ምን አለ? የማስታወሻ ደብተሯ ባለፈው ረቡዕ ዕለት ከቤቷ ተገኝቶ መርማሪ ፖሊስ ሐሙስ ዕለት መጥቶ ወስዶታል። የእጅ ጽሑፏንም በፎረንሲክ ለማረጋገጥ ፖሊስ መላኩን የዲያሪው ይዘትም ሟች ራሷን ልታጠፋ እንደምትችል ለዚህም ውሳኔዋ ቤተሰቦቿን አንዷለምንና ጓደኞቿን ይቅርታ እንዲሏት የሚጠይቅ ስለመሆኑ ከማብራራት ውጪ እኔ እጅ ነው እያለው አላልኩም። ሚዲያዎች ተገኝቷል ሲባል እኔ እጅ እያለ መስሏቸው በተሳሳተ መንገድ ነው እየዘገቡት ሲል ሀሳቡን ደምድሟል፣ ሲሉ የአንዷለም ጠበቃ ያሏቸውን ጠቅሰው የሕግ ባለሙያው አቶ አበባየሁ ተናግረዋል። ሲቀጥሉ እንዲህ ላሉ ማሳረጊያቸው ላይ አሁንም እልፍ ጥያቄዎች አሉ አንድ እውነት ንጹህም ማይቀጣ ወንጀለኛም ማይለቀቅ ሀቅ ትውጣ ሲሉ ሀሳባቸውን አጠቃለዋል። ይህ በእንዲህ እንዳለ የዛሬው የችሎት ውሎ ምን ይወስን ይሆን? ቀጣይ ሌላ ተጨማሪ አስራ አምስት የምርመራ ቀናት ይሰጥ ይሆን ወይንስ ደግሞ ዛሬውኑ ብይን ይበይን ይሆን? የሚሉ የሚሉ ጥያቄዎች የብዙ ሰዎች ልብ ውስጥ የሚመላለሱ አንኳር ጉዳዮች ሆነው አርፈውታል። ይህንን ጉዳይ እንደሰማን ወደ እናንተ ይዘን የምንመጣ ይሆናል። ቼኮነው ኮነ ዛሬ እዚህ ላይ አቋን እንድታወጡልኝ፣ አሁንም ከጎኔ ናችሁ እውነቷ እስከሚወጣ ድረስ ከጎን እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭ ያላችሁ እንድታግዙኝ እለምናለሁ እጠይቃለሁ። የዛሬው የፍርድ ቤት ውሎ ደግሞ ምን እንደሚወስን አልታወቀም። ከዚህ ጉዳይ ጋር ተያይዞ መለስ ብለን መተን ፍርድ ቤቱ ምን እንደወሰነ የምንነግራቸው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታድርጉን ዘንድ ኮዲው በትትና ጠየቅን። እናመሰግናለን።